ይመስለኝ እንደምናመሻቸው የተከበራችሁን ተመልካቾቻችን፣ አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 ኤቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። በኢትዮጵያ 24 ቦታዎች ተግባራዊ የተደረገ የስማርት ኮሙኒኬሽን ክፍሎች ፕሮጀክት ተመረቀ። ማረሚያ ቤቶች ታራሚዎች በስነ ልቦና ብቁ እንዲሆኑ የሁሉንም ተቋማት ድጋፍ ይሻሉ ሲሉ የፌዴራል ማረሚያ ቤት ኮሚሽነር የኑስ ሙሉ ገለጹ። ከውጭ ቻይና፣ የአሜሪካ መንግስት የዓለም አቀፍ ተማሪዎችን ህጋዊ መብት እንዲያከብር ጥሪ ያቀረበች ከኤቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። አጫጭር ዜናዎችን አስቀድማለሁ። 19ኛው የፌዴራልና የክልል ማረሚያ ቤቶች ኮሚሽን ኮሚሽነሮች የጋራ ጉባኤ በቢሾፍቱ ከተማ እየተካሄደ ነው። ጉባኤው ማረሚያ ቤቶችን በአዲስ አስተሳሰብ ወደ አዲስ ምዕራፍ በሚል መሪ ቃል እየተካሄደ ይገኛል። ማረሚያ ቤቶች ታራሚዎችን በስነ ልቦና፣ በንቃተ ህግና የተለያዩ ሙያዊ ስልጠናዎችን በመስጠት አምራችና ብቁ ዜጋን በማፍራት ወደ ማህበረሰቡ እንዲቀላቀሉ የሚያደርጉ በመሆናቸው የሁሉንም ተቋም ድጋፍ እንደሚሹ ተገልጿል። አሁን ላይ በማረሚያ ቤቶች ያለው ሰብአዊ መብት አያያዝ መሻሻሎች ያሉት ቢሆንም ቀሪ የሚሰሩ ስራዎች ስለመኖራቸውም ተጠቁሟል። በፍትህ ስርዓቱ ላይ የሚታዩ ክፍተቶችን ለመሙላት የፍትህ አስፈጻሚ ተቋማት በቅንጅት ሊሰሩ እንደሚገባም ነው የተገለጸው። ጉባኤው በአመት ሁለት ጊዜ የሚካሄድ ሲሆን ለህግ ታራሚዎች ሰብአዊ መብት ትኩረት በመስጠት የታራሚዎችን አያያዝ ለማሻሻል የሚሰሩ ስራዎችን እንደ ዋና አጀንዳ በመውሰድ የሚመከርበት ነው። ዘገባው የሪፖርተራችን ሰናይት ብርሃኔ ነው። በኢትዮጵያ በ24 ቦታዎች ተግባራዊ የተደረገ የስማርት ኮሚኒኬሽን ክፍሎች ፕሮጀክት በቨርቹዋል ተመርቋል። ኢኖቬሽንና ቴክኖሎጂ ሚኒስቴር እንዳለው ፕሮጀክቱ ከዓለም ባንክ በተገኘ የ3 ነጥብ 5 ሚሊዮን ዶላር የገንዘብ ድጋፍ በአንድ ዓመት ጊዜ ውስጥ ተግባራዊ የተደረገ ፕሮጀክት ነው። ፕሮጀክቱ በተመረጡ 10 የፌዴራል ተቋማት፣ 12 የክልል ፕሬዚደንት ጽህፈት ቤቶችና ሁለት የከተማ አስተዳደር ከንቲባ ጽህፈት ቤቶች በድምሩ በ24 ተቋማት ተግባራዊ መደረጉን የኢኖቬሽንና ቴክኖሎጂ ሚኒስቴር የሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ስማርት ኮሚኒኬሽን ፕሮጀክቱ ርቀት ሳይገድብ ሀገራዊ ጉዳዮችን በጋራ ለመወያየትና ለመወሰን እንደሚረዳም ተገልጿል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ከቤኒሻንጉል ጉሙዝ ክልል በቨርቹዋል ባስተላለፉት መልእክትም እንዲሁ በዲጂታል ኢትዮጵያ 2025 ከተያዙ ግቦች አንዱ የመሰረተ ልማት ዝርጋታ ሲሆን ስማርት ኮሚኒኬሽን ፕሮጀክቱም የዚሁ አካል መሆኑን ነው የገለጹት። ሪፖርተራችን ሞላ አለማየሁ እንደዘገበው ፕሮጀክቱ ጊዜን በመቆጠብ በቀላሉ የሚባሉ ተግባቦትን ለመከወን እንደሚያስችል ተገልጿል። እንቀጥላለን፣ ተመልካቾቻችን፣ ወደ ዝርዝር ዜናዎች ተሻገርን። ከግንቦት ስድስት ጀምሮ ለ15 ተከታታይ ቀናት ሲካሄድ የቆየው የቅዱስ ሲኖዶስ ምልአተ ጉባኤ ርክበ ካህናት የተለያዩ ውሳኔዎችን አሳልፏል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዓመት ሁለት ጊዜ የሚካሄደው ጉባኤ በመላው ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ዛሬ ምልአተ ጉባኤውን በጸሎት አጠናቋል። ምንተስኖት ይልማ ዝርዝራለው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ከግንቦት 6 እስከ 19 ለ15 ተከታታይ ቀናት ሲያካሄድ የቆየውን የቅዱስ ሲኖዶስ ምልዓተ ጉባኤ ርክበ ካህናት የተለያዩ ውሳኔዎችን በማሳለፍ ዛሬ ተጠናቋል። ምልዓተ ጉባኤው ለሀገር ሰላምና አንድነት የሚሰሩ ብፁዓን አበው ሊቃነ ጳጳሳትን መሰየሙንም አስታውቋል። ለሰላምና ለአንድነት ቅድሚያ በመስጠት ምትክ ለሌለው የሰው ልጅ ህይወት ባላደራ የሆነው ቅዱስ ሲኖዶስ ስለ ሰላም ያለ ማቋረጥ መጸለይ፣ ጸሎተ ምሕላ ማወጅ፣ የሰላምና የአንድነት ጥሪ ማስተላለፉ እንደተጠበቀ ሆኖ ለሰላምና ለአንድነት ልዩ ትኩረት ሰጥተው ሁሉን አቀፍ ስራ የሚሰሩ ብፁዓን አበው ሊቃነ ጳጳሳትን የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ በማድረግ ቅዱስ ሲኖዶስ ሰይሟል። ኮሚቴውም ዘላቂ ሰላምንና አንድነትን ለማስፈን የዜጎችን ህይወት እየነጠቀ ያለው ግጭት እንዲቆም ጥረት እንዲያደርግ የቅዱስ ሲኖዶስ አባላትን ባካተተ መልኩ በየደረጃው የምክክርና የግንዛቤ ማስጨበጫ ስልጠና ውይይቶችንና የጥናት መድረኮችን እንዲያዘጋጅ አፈጻጸሙንም በየ ሶስት ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግ ቅዱስ ሲኖዶስ ወስኗል። በኮሊደር ልማትና መልሶ ማልማት ስራ የቤተ ክርስቲያንን ይዞታ በመተካት ረገድ ላበረከተው ጉልህ አስተዋጽኦ የአዲስ አበባ ከተማ አስተዳደርን ቅዱስ ሲኖዶስ አመስግኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሀገራችን እድገትና ስልጣኔ ፈርቀዳጅ በመሆን ያበረከተችው አስተዋጽኦ በታሪክ ምዕራፍ ውስጥ ጉልህነት ያለው ሲሆን አሁንም እየተሰራ ባለው የኮሪደር ልማት መርሃ ግብር ላይ ኃላፊነቷን እየተወጣች ትገኛለች። ይህን ቋሚ ታሪክ ያልዘነጋው የአዲስ አበባ ከተማ አስተዳደርና ክብርት ከንቲባ ወይዘሮ አዳነች አበቤ የቤተ ክርስቲያንን ይዞታ ለግንባታ በሚያመች ሁኔታ አሰባስቦ በመስጠት ለፈረሱ ቤቶች ካሳ በመክፈል በጽርሀ ምኒሊክ ህንጻ ምትክ በነባሩ ቦታ ላይ ቢ ፕላስ ጂ ፕላስ ፎር ፕላስ ቴራስ በመንግስት በጀት መልሶ እንዲገነባ በማድረጋቸው ቅዱስ ሲኖዶስ ምስጋናውን ያቀርባል። በይዞታዎቻችንም ላይ ደረጃውን የጠበቀ ግንባታ ለማካሄድ የገቢ አሰባሳቢ ኮሚቴ ተሰይሞ ገቢ የማሰባሰብ ስራው በህጋዊ መንገድ እንዲከናወን ቅዱስ ሲኖዶስ መመሪያ ሰጥቷል። የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩ ብፁዋን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ ሶስት ዓመታት የሚሰሩ ብፁዋን አበው ሊቃነ ጳጳሳትን ምርጫ ማከናወኑንም ቅዱስ ሲኖዶስ ገልጸዋል። የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ምርጫን አስመልክቶ በስራ ላይ የነበሩት ብፁዓን አባቶች የስራ ዘመናቸውን ያጠናቀቁ በመሆኑ ለቀጣይ ሶስት ዓመታት የሚሰሩ ብፁዋን አባቶችን ለመምረጥ እጩዎችን የሚያቀርቡ ብፁዋን አበው ሊቃነ ጳጳሳትን በመሰየም ምላተ ጉባኤ ተገቢውን ምርጫ አከናውኗል። በዚህም መሰረት ለቅዱስ ሲኖዶስ ዋና ጸሐፊነት ብፁሕ አቡነ ዲዮስቆሮስ በደቡባዊ ዞን ማይጨው የደቡባዊ ምስራቅ ትግራይ የራያ ህብረት ሊቀጳጳስን መርጦ ሰይሟል። ለመንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ የሸገር ከተማ እና የምስካዬ ህዙናን መዳን ዓለም ገዳም የበላይ ኃላፊ ሊቀ ጳጳስን መርጦ ሰይሟል። በሀገር ውስጥና በውጭ ሀገር የሚኖሩ በግልና በቡድን የተደራጁ የማህበራዊ ሚዲያ ባለቤቶች ያልተገባና መሰረት የሌለው መግለጫን ከማሰራጨት እንዲቆጠቡ ቅዱስ ሲኖዶስ አስጠንቅቋል። በሀገር ውስጥ እና በውጭ ሀገር የሚኖሩ በግልና በቡድን ተደራጅተው በውጭ ሀገር የሚኖሩ በቡድን ተደራጅተው ማህበራዊ ሚዲያዎችን በመክፈት ከሃይማኖት ስነ ምግባር በወጣ መልኩ የቤተ ክርስቲያናችንንና የቅዱስ ሲኖዶስን ክብር የሚጋፋ የአባቶቻችንና የአገልጋዮችን ተልዕኮ የሚያደናቅፍ ያልተገባና መሰረት የሌለው መግለጫ የሚያሰራጩ አካላት እንዲታረሙ ቅዱስ ሲኖዶስ በአጽንኦት ለአንዴና ለመጨረሻ ጊዜ በጥብቅ ያሳስባል። የቅዱስ ሲኖዶስ ምልዓተ ጉባኤ ነቀፋ ያለባቸውን ትምህርቶች በሚዲያ ያስተላለፉ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ፊሊጶስ እና ብፁዕ አቡነ በርናባስ የጠየቁትን ይቅርታ በመቀበል ቤተ ክርስቲያንን የሚወክሉ ትምህርቶችና መግለጫዎች በከፍተኛ ጥንቃቄ እንዲደረጉ ምልዓተ ጉባኤ ወስነዋል። የኢንፎርሜሽን ቴክኖሎጂ የእድገት ጉዞ ዛሬ ላይ ማሽኖች የሰውን ክህሎት እንዲላበሱ አስችሏል። ይህም ሰው ሰራሽ አስተውሎት የሚል ስያሜን አሰጥቷቸዋል። አሁን ላይ ቴክኖሎጂው በዓለም በሁሉም ዘርፎች በሚባል ደረጃ ጥቅም እየሰጠ ነው የሚገኘው። የቴክኖሎጂው አሁናዊ ፈጠራ የሆነው ቻትጂቢቲ በኢትዮጵያ የትምህርት ዘርፍ ላይ ምን አይነት አስተዋጽኦ አለው ስትል ባልደረባችን ፍሬህይወት ረታ ከባለሙያ ጋር ቆይታ አድርጋ ነበር። ተከታትለን እንመለስ። ቃለመጠይቁ ስለተባበሩኝ ዶክተር ከልብ አመሰግናለሁ። አሁን ላይ በሀገራችን ኢመርጂንግ ቴክኖሎጂ ወይም ደግሞ መጻኢ ቴክኖሎጂ ከሚባሉት መካከል አርቲፊሻል ኢንተለጀንስ አንዱ ነው እና ይሄ ቴክኖሎጂ ደግሞ በመልካም ጎኑም እንዲሁም ደግሞ በተግዳሮትም የሚነሱበት ጉዳዮች አሉ። ተው በትምህርት ስርዓታችን ላይ ወይም ደግሞ በመማር ማስተማር ሂደቱ ላይ የዚህ ቴክኖሎጂ ፋይዳው ምን ይመስላል? ምን ያህል ተጠቅማችሁበታል? ለመማር ማስተማር ለምሳሌ ለርኒንግ ማኔጅመንት ሲስተማችንን በኤአይ ሰፖርት እንዲያረጋ አድርገናል። አድሚኒስትሬቲቭ የሃየር ኤዱኬሽን ማኔጅመንት ኢንፎርሜሽን ሲስተማችን ኤአይ ሰፖርት አድርጎ ፕሪዲክቲቭ አናሊሲስ እንዲሰጠን ዳታ ከሰበሰበ ኤአይ፣ ያው እነዚህ ላርጅ ላንጉጅ ሞዴሎች የሚሰሩት በዳታ ነው። ብዙ ዳታ ስላለን አሁን ከዩኒቨርስቲዎች የምንሰበስባቸውን ዳታ ፕሬዲክሽን ይሰጠናል። የትምህርት ጥራትን ለማስጠበቅ የአስተዳደር ስራውን ለማሳለጥ እና የምርምር ነገሮችን ለማሳለጥ ብዙ እየሰራንባቸው እየተጠቀምንባቸው ነው። በእኛ ሳይ ፋይዳው እንዳለ ሆኖ፣ ነገር ግን በትምህርት ስርዓቱ ላይ ደግሞ የቻት ጂፒቲ የሚባል ነገር መጥተዋል። አንድ የተማሪዎችን ክሪቲካል ቲንከር እንዳይሆኑ የራሱ የሆነ አስተዋጽኦ ይኖረዋል የሚሉም አሉ። በሌላም ጎን ደግሞ የሚነሱ አሉ። ከቻት ጂፒቲ አንጻር ምን ያህል ፋይዳ ላይ ውሏል፣ ምን ያህል ጠቅሟቸዋል። አብዛኛው ሰው የሚወራው ከዲስአድቫንቴጁ አንጻር ነው። እኛ እንደውም ፖዘቲቭሊ የምናየው ከአድቫንቴጅ አንጻር ነው። ፕሪቪስሊ ዲፊካልት ነው ሶስት አራት ሆኖ አንድ ላይ ቨርችዋሊ ኮላብሬቲቭ ለርኒንግ እነዛን ሰፖርት ያደርጋሉ፣ የምትፈልጊውን ኮንቴንት አርገው። ሁለተኛው እንደውም እንደ ቻት ጂፒቲ ያሉት ላርጅ ላንጉጅ ሞዴሎች ክሬቲቪቲን ይጨምራሉ። ባይ ባይዞይ ዲስአድቫንቴጅ ተብሎ የሚነሳው ሁለት ነገር ነው። ብዙ ጊዜ በተለይ በመምህራን ሳይድ አንደኛ ጆፕ ኢን ሴኩ ሪቲ መምህራንን ስራ ሊያሳጣ ኦብቪየስሊ አሁን ያሉ ጥናቶች እንደሚያሳዩት አርቲፊሻል ኢንቴሊጀንስ ከዚህ በፊት ሲሰራ በሰው የሚሰሩ ስራዎች በአርቲፊሻል ኢንቴሊጀንስ ይተካሉ። ዊንት ካምስ ቱ ኤዱኬሽን ግን ትምህርት ላይ ሲመጣ ለመምህሩን ያግዘዋል። የሰምፕላን በማውጣት ይችላል፣ ስኬጁል በማድረግ ተማሪዎችን ሪአሬንጅ በማድረግ ኢቨን ለራሱ ሪፈር በማድረግ በዩኒቨርስቲ ውስጥ አብዛኛው ሁሉም መምህራኖች ዲጂታሊ ሊትሬት ሆነው አሁን ለ34 ሺ መምህራን ከአሪዞና ስቴት ዩኒቨርስቲ ጋር በመተባበር ሀየር ኤዱኬሽን ጀምረን ወደ ጀነራል ኤዱኬሽን እንሄዳለን። ስጋት የሚሆነው ምንድን ነው? መምህሩ ራሱን ካላበቃ አሁን እኛ ኮንቲኒስሊ እንዳልኩሽ ማንዳቶሪ ሁላለማድረግ ለማድረግ ጋይድላይን እያወጣ ነው። አሁን ተማሪዎች በጣም አዌር መሆን አለባቸው። መምህሮቹ በጣም አዌር እያደረግ ነው። እኛም አዌርነስ እየፈጠር ነው። ኮፒ የሚደረጉ ነገሮች ስትሪክትሊ ከዚህ በፊትም ያለ ነገር ነው። ኮፒ ከተደረገ አውቶማቲካሊ ዲስሚስ ይደረጋል፣ ድግሪሹላ ሊነጠቅ ይችላል። ቴክኖሎጂ በአንድ የሚቆም አይደለም። ዛሬ የተፈጠረው ቴክኖሎጂ ነገ ልናገኘው አንችልም። ሁሌም ራሱን ኮፓፕ እያደረገ እያደገ ነው የሚሄደው እና በትምህርት ሴክተሩ ሊሆን ይችላል፣ በሌሎች ሴክተር ላይ የሚመጡትን ቴክኖሎጂዎች እኩል ተጠቃሚ ለመሆን ከዛም ያሉትን ዲስ አድቫንቴጆች ወይም ደግሞ በጉዳት በኩል የሚነሱትንም ለመቀነስ ምን መደረግ አለበት ብለው ይላሉ። ቴክኖሎጂ በጣም ይመጣል ወላጆች ለልጆቻቸው ይሰጣሉ። ፓረንታል ኮንትሮል አያደርጉም። ልጆቻቸው ሞር አክቲቭ ናቸው፣ ሞር ያውቁታል ቴክኖሎጂውን። ወላጅ ደግሞ ኮንትሮል ማድረግ አችሉ። እንደዚህ አይነት ሲሆን ለትምህርት ቤትም ለመምህርም ዴንጀረስ ነው። አሁን ዩኒቨርሲቲ ውስጥ ስፔሲፊክ ኤግዛምፕል ብናነሳ፣ አብዛኞቹ ወጣት የዩኒቨርሲቲ ሌክቸሮች በጣም አዌር ናቸው። ኢኳሊ ከቻት ጂፒቲ ኮፒ የሚደረግን ነገር ያውቃሉ። ኢኳሊ ኢምፖርታንት አሁን ምንድነው እነሱን እኛ በሕግ ቶሎ ማገዝ አለብን። ፖሊሲና ስትራቴጂ አውጥተን ተማሪውንም አዌርነስ መፍጠር አለብን። አጠቃላይ ቴክኖሎጂዎች ሲመጡ ማህበረሰቡ በምን መንገድ ነው ሊቀበለውና ኢንተርቴን ሊያደርገው የሚገባው ይላሉ። እንደ ማህበረሰብ ዲጂታሊ ኢሊትሬት ነው። የኢትዮጵያ ዲጂታል ሊትሬሲ በጣም ዝቅተኛ ነው። ኢሊትሬት ሲሆን ምንድነው ሰው ሪጀክት ነው የሚያደርገው። ቴክኖሎጂ ሲመጣ ኔጌቲቭ ሳይዱን ብቻ ፖዚቲቭ ሳይዱን ሳይሆን ኔጌቲቭ ሳይዱ ባድ ማውዝ ነው። ኤቭሪበዲ የሚያወራው ስለዛ ነገር ባድ ማውዝ ነው። ያንን ለማድረግ አሁን ፖዘቲቭ ሳይዱን እንዲያወሩ ለማድረግ ዲጂታሊ ሊትሬት የሆነ ሲቲዝን መፍጠር አለብን። ለነበረን ቆይታ በደብጋቤ ከልብ አመሰግናለሁ። የሰው ሰራሽ አስተውሎት ቴክኖሎጂ በኢትዮጵያ በሚፈለገው መጠን ጥቅም ላይ እንዲውል አስፈላጊ ሆኖ የቤት ስራዎች ሊሰሩ ይገባል ሲሉ ባለሙያዎች ይጠይቃሉ። ሪፖል ደረባችን ፍሬወት ረታ የሰው ሰራሽ አስተውሎት ቴክኖሎጂ ስጋትና መፍትሄ ዙሪያ ተከታዩን ዘገባ አዘጋጅታለች። በራስ አንደበት ነው የሚቀርበው። ተከታትለን እንመለስ። ዶክተር ፍጹም አሳምኑ እባላለሁ በአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቢዩልት ኢንቫይሮንመንት ኮሌጅ ውስጥ በኤሌክትሪካልና ምህንድስና ትምህርት ቤት የኮምፒውተር ኢንጂነሪንግ መምህር ነኝ። አርቲፊሻል ኢንቴሊጀንስ በዓለም ላይ እንደ ማንኛውም በየጊዜው እንደሚሰሩ መሳሪያዎች በረከት ይዞ ይመጣል፣ ስጋቶችንም ይዞ ይመጣል። ለኢትዮጵያም እንደዛው ነው፣ በረከቶች አሉት ለምሳሌ ብዙ ባለሙያ በሌለበት ቦታ ላይ ሰው ሰራሽ አስተውሎ ተጠቅመን ለሀገራችን የሚጠቅም ነገር ማድረግ እንችላለን። ከዛ በተረፈ ደግሞ የመጀመሪያው ስጋት የሰዎችን ከስራ የማስወጣት አቅም ይኖረዋል የሚል ነው። ሌላ ሀገር ተሰርቶ የመጣ የኤአይ አገልግሎት ኢትዮጵያ ውስጥ ባህሉን ጠብቆ ይሰራል ወይ? አንድ ትልቅ ነገር ነው። ምክንያቱም ባህላችን ሊያስተውን ይችላል፣ ወይም ባህላችንን ሊረብሸው ይችላል። በሰው ሰራሽ አስተውሎት የተሰሩ አገልግሎቶች ተጠቅመን ለሚመጣው ጥፋት ተጠያቂ ማን ነው የሚለውን ጥያቄ አንድ ስጋት ነው። እንደ ቻትጂፒቲ፣ ዲፕሲክ ያሉ አይነት ነገሮች ለምሳሌ ሰዎችን የሆነ አሳይመንት ቢኖራቸው ጠይቀው መልሶችን ይሰጧቸዋል። እና አንደኛው ስጋት ደግሞ የሰዎችን ክሬቲቪቲ ሊቀንስ ይችላል የሚል ስጋት አለ። አብዛኛዎቹ ስጋቶች በደንብ ከተስተካከሉ በደንብ ሰዎች በፖሊሲ እና በሕግ ማዕቀፍ ከተያዙ ብዙ ጉዳት ሳይደርሱ ይታለፉ ይሆናሉ ብዬ ያምናለሁ። ዲጂታል ቴክኖሎጂን ከታች ጀምረን በሀገር አቀፍ መልኩ ማስተማር መጀመር አለ። ሰው ሰራሽ አስተውሎት ዙሪያ ምርምር የሚያደርጉ ምሁራን የሀገሩን ጥቅም የሚያስጠብቅ የህዝቡን ደህንነት የሚያስጠብቅ የማህበረሰቡን ባህል የሚጠብቅ መሆን እንዳለበት ማረጋገጥ አለባቸው አላውቅ ምናልባት የዛሬ ሀምሳ ሰባ መቶ ዓመት የደረስንበት ቴክኖሎጂ እኛ መቆጣጠር ከምንችለው በላይ አድርጎት ችግር ይመጣል የማንም ግምት ነው። ሊመጣ ይችላል አይመጣ ይችላል፣ ግን ጥቅሙ በጣም ከፍ ያለ ነው። ነገሮችን በጣም ያቀላል። ሰዎች ሲጠቀሙት መጠቀማቸው ጥሩ ነው ብዬ ነው አስበው። የውጭ ዜና የአሜሪካ መንግስት የዓለም አቀፍ ተማሪዎችን ሕጋዊ መብት እንዲያከብር ቻይና ጥሪ አቅርባለች። በቀለ ተመስገን ዝርዝር አዘጋጅቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ኤምባሲዎች ለዓለም አቀፍ ተማሪዎች አዲስ የተማሪ ቪዛ ቀጠሮ መስጠት እንዲያቆሙ ትዕዛዝ አስተላልፈዋል። በአሜሪካ ለመማር የሚያመለክቱ ተማሪዎች የማህበራዊ ሚዲያ መረጃ በጥልቀት ለመፈተሽ በማሰብ ነው መመሪያው የተላለፈው ብለዋል። የተፈረመው መመሪያ ለሁሉም የአሜሪካ ኤምባሲዎች እና ቆንጽላዎች መላኩን ነው የሀገሪቱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ያስታወቁት የትራምፕ አስተዳደር መመሪያው የተላለፈው የሀገርን ደህንነት ለመጠበቅና ሽብርተኝነትን ለመከላከል ነው ሲልም ገልጿል። በሌላ በኩል የዓለም አቀፉ መምህራን ማህበር ዋና ስራ አስፈጻሚ ፋንታ አው ዓለም አቀፍ ተማሪዎች ስጋት አይደሉም ሲሉ ውሳኔውን ተችተውታል። እንደ ኤንኤቢሲ ኒውስ ዘገባ ዋና ስራ አስፈጻሚው አክለውም መመሪያው ተማሪዎች ወደ አሜሪካ እንዳይመጡ ተስፋ ሊያስቆርጥና በዩኒቨርሲቲዎች ላይ የገንዘብ ተጽዕኖ ሊያሳድር እንደሚችልም አሳስበዋል። እንደ አጃንስ ፍራንስ ፕሬስ ዘገባ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ የቻይና ተማሪዎችን ጨምሮ የዓለም አቀፍ ተማሪዎች መብት መከበር እንዳለበትም አሳስባለች።